በዛሬ ፕሮግራሜ የፓፓያን ጠቀሜታ ነው ምነግራችሁ። በነገራችን ላይ በጣም በርካታ ሰዎች በሀገራችንም በመላው ዓለምም ፓፓያን ይመገባሉ። ነገር ግን ፓፓያን ስትመገቡ የትኛው የሰውነት ክፍላችሁ ምን አይነት ጠቀሜታን ያገኛል የሚለውን ብዙ ሰው ግንዛቤው የለውም። ስለዚህ ፓፓያ ለሰውነት ምንድን ነው ጥቅሙ፣ የትኛው የሰውነት ክፍላችን ምን አይነት ግልጋሎትን ያገኛል፣ የፓፓያን ትክክለኛ ጠቀሜታ ስለማግኘት መቼና እንዴት ብንመገበው የተሻለ ነው የሚሉትን ነገሮች ሁሉ አያይዘን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ሁኑ። ይህን መረጃም ላይክ፣ ሸር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። የመጀመሪያውና አንደኛው ብዙ ሰዎችም የሚያውቁት የፓፓያ ጠቀሜታ ከጨጓራ ህመም ጋር በተያያዘ ነው። ብዙ ጊዜ እመለከታለሁ። አንድ ሰው ጨጓራ የናመመኝ ሲል ፓፓያ ተመገብ፣ ፓፓያ ለጨጓራ ጥሩ ነው እንደዚህ ሲሉ ብዙ ጊዜ ይሰማለው። እውነት ነው ያ ነገር፣ ፓፓያ ለጨጓራ ህመም እጅግ በጣም ፍቱን መድኃኒት ነው ነገር ግን እዚህ ጋር ማወቅ ያለባቸው አሁን የጨጓራ ህመም ይለያያል። አሁን ፓፓያ ለጨጓራ ጥሩ ነው ሲባል ሁሉንም የጨጓራ ህመም አይነቶች ያድናል፣ ይፈውሳል ማለት አይደለም። ዋናው ነገር የማስታገስ ስራን ይሰራል። አሁን ጨጓራችሁ ቃር ሲጀማምራችሁ፣ ጨጓራ አካባቢ የማቃጠል ስሜቶች ሲኖሩ ይሄ የባሰ የጨጓራ ህመም ከመከሰቱ በፊት አስቀድሞ ጨጓራ ህመም ሊጀምራችሁ ሲል የሚታዩ ምልክቶች አሉ። ይሄ ግሳት፣ ቃር ጋር ምግብ ቶሎ አልፈጭ ማለት፣ ምግብ ስትመገቡ የመክበድ ስሜት እንዲህ እንዲህ አይነት ነገር ሲጀምራችሁ ፓፓያን ብትመገቡ እነዚህ ስሜቶችን ቶሎ በማጥፋት ኃይለኛ የጨጓራ ህመም እንዳይከሰት የመከላከል ስራን ይሰራል። ነገር ግን ስለ ጨጓራ ህመም ከዚህ ቀደም በርካታ የሰራሁላችሁ ቪዲዮ ነበሩ፣ እነሱን ብትመለከቱ ይበልጥ ግንዛቤው ይኖራቸዋል። ጨጓራ ህመም ብዙ አይነት አለ። የጨጓራ ቁስለት አለ፣ የጨጓራ ባክቴሪያ አለ፣ የተለያየ የጨጓራ ህመሞች አሉ። ስለዚህ ይሄ ፓፓያ የማስታገስ ስራን ይሰራላቸዋል። በዘለቄታዊነት ግን በተለይ የጨጓራ ህመም እየተደጋገመ የሚያስቸግራችሁ ሰዎች ትክክለኛ ህክምና አግኝታችሁ ትክክለኛ መድኃኒት አግኝታችሁ የጨጓራ ህመሙ መነሻ ታውቆ ያንን ችግር መቅረፍ ያስፈልጋል ፓፓያ ለጨጓራ ጥሩ ነው የጨጓራ ህመም ይፈውሳል ሲባል ከነጭራሹ ጨጓራችሁን ሙሉ ለሙሉ ጤነኛ ያደርጋል ማለት አይደለም። ይሄን ማወቅ አለባችሁ። የጨጓራ መሰረታዊ ችግር በህክምና መቀረፍ አለበት። ነገር ግን ሲነሳባችሁ ፓፓያን ብትጠቀሙ ህመሙን ለማስታገስ ይረዳችኋል ማለት ነው። ሌላው ከዚህ ከሆድ ድርቀት ጋር በተያያዘም ፓፓያ በጣም ትልቅ ጠቀሜታ አለው። እዚህ ጋርም የሆድ ድርቀት የሚያስቸግራችሁ ሰዎች ፓፓያ መጠቀም አለባችሁ። ፓፓያ ብቻ ሳይሆን በፋይበር የበለጸጉ ምግቦችን መጠቀም አለባችሁ። እነዚህ ምግቦች አንጀትን የማለስለስ ባህሪ ያላቸው ይሄ የሆድ ድርቀትን የመከላከል ባህሪ ያላቸው። ስለ ሆድ ድርቀትም ከዚህ ቀደም ራሱን ችሎ ሙሉ ቪዲዮ ሰርቼላቸዋለሁ። በተለይ የሆድ ድርቀት በጣም የሚያስቸግራችሁ ሰዎች ያህን ብትመለከቱ የሆድ ድርቀት መነሻው ምንድን ነው፣ ምልክቶቹ፣ መፍትሄው፣ እንደዚህ አይነት ነገሮችን በአጠቃላይ ከዚህ ቀደም በሰራሁት ቪዲዮ ላይ ገልጬላቸዋለሁ። ነገር ግን የሆድ ድርቀት በተለይ የሚያስቸግራችሁ ሰዎች በቂ እረፍት ማድረግ፣ ውሃ በደንብ መጠጣት፣ በፋይበር የበለጸጉ ምግቦችን መመገብ፣ ያህን ማድረግ ያስፈልጋል ። ተያይዞ ደግሞ እንደዚሁ የፓፓያን መጠቀም እጅግ በጣም ጥሩ መፍትሄ ያመጣላቸዋል። ይህን ማወቅ ያስፈልጋል። ሌላው ነገር ፓፓያ በሽታ የመከላከል አቅምንም እንደዚሁ ያሻሽላል። በተለይ እዚህ ጋር መናገር የምፈልገው አሁን ይሄ የበሽታ መከላከል አቅማችሁ ከመዳከም ጋር ተያይዘው ብዙ ጊዜ የሚፈጠሩ ህመሞች አሉ። ይሄ ጉንፋን፣ ሳል፣ ራስ ምታት እንዲህ አይነት ህመሞች በተለይ የሚደጋገምባችሁ ከሆነ በሽታ የመከላከል አቅማችሁ እንደተዳከመ ሰውነታችሁ ምልክት እየሰጣችሁ ነው። አሁን በሽታ የመከላከል አቅማችሁ በደንብ ጠንከር የሚል ከሆነ እነዚህ ትናንሽ ህዋሳቶች በተደጋጋሚ አያጠቋችሁም። ይሄ እንኳን ራስ ምታት፣ ሳል እንዲህ እንዲህ አይነት ነገር በተደጋጋሚ አይፈጠርባችሁም። ይሄ በሽታ የመከላከል አቅማችሁ እየተዳከመ ሲመጣ ከሚመጡ ችግሮች ውስጥ አንደኛው ነው። ስለዚህ ልክ እንደ ፓፓያ ያሉ ፍሩቶችን በደንብ የመመገብ ልምድ ቢኖራችሁ ይሄ በሽታ የመከላከል አቅማችሁን እያዳበረላችሁ ስለሚሄድ ከትናንሽ ጀምሮ እስከ ትላልቅ ህመሞችን የመቋቋም አቅም ይኖራችኋልና ይሄ በሽታ ከመከላከል ጋር ተያይዞ ፓፓያ ትልቅ ጥቅም አለው። ሌላው ከቆዳ ውበት ጋር ተያይዞ በነገራችን ላይ በጣም ጥርት ያለ ያማረ የተዋበ ቆዳ እንዲኖራችሁ ከሚያደርጉ ምግቦች አንዱ ፓፓያ ነው። ፓፓያ በአግባቡ ከተመገባችሁት ይሄ የእርጅና ምልክቶችን ያዘገያል። አሁን እድሜያችሁ እየጨመረ ሲሄድ ቶሎ ቆዳችሁ እንዳይሸበሸብ፣ የቆዳ ቅርጻችሁ እየወረደ እንዳይሄድ፣ እንደዚህ አይነት ነገሮችን የመከላከል ባህሪ ያለው ይሄ ቆዳ ጥንካሬውን ይዞ ለረጅም ጊዜ እንዲቆይ ወዙ ልስላሴና ና ተፈጥሮዊ ከለሩን ይዞ እንዲቆይ የማድረግ ባህሪ ያለው ቶሎ በፊታችሁ ላይ እነዚህ ቡግር፣ ሽፍታ እንዲህ እንዲህ አይነት ነገሮች እየወጡ ቆዳችሁን እንዳያበላሹ የመከላከል መከላከል ስራን ይሰራል። ስለዚህ ለቆዳ ውበትም እንደዚሁ ፓፓያ በጣም ትልቅ ጥቅም እንዳለው ማወቅ ያስፈልጋል። ሌላው ከአጥንት ጋርም ይያያዛል። በነገራችን ላይ በተለይ በተለይ ለአጥንት ጥንካሬ ይሰጣል። በአሁኑ ሰዓት ላይ በህክምና ተቋማት ውስጥ እንደሚታየው በጣም በርካታ ሰዎች የአጥንት መሳሳት ችግር እያጋጠማቸው ይገኛሉ። ይሄ የአጥንት መሳሳት ችግርን ከምትከላከሉበት መንገድ አንዱ በጤናማ መንገድ እንደዚህ አይነት ምግቦችን መመገብ ነው። ፓፓያ በምትመገቡበት ጊዜ የአጥንት መሳሳትን በከፍተኛ ሁኔታ ትከላከላላችሁ። ለአጥንታችሁ ጥንካሬ ይሰጣል። ከሱ ባለፈ የመገጣጠሚያ ህመሞችንም እንደዚሁ የማስታገስ ባህሪ ያለው ለመገጣጠሚያ ህመሞች እንዳትጋለጡም እንደዚሁ አስተዋጽኦ ያደርጋል። ስለዚህ ከዚህ ከአጥንት ከመገጣጠሚያ የሰውነት ክፍሎቻችን ጋር በተያያዘ ፓፓያ እጅግ በጣም አስፈላጊ ነው። በመጨረሻ መነግራችሁ ለሴቶች በተለይ በዚህ በወር አበባ ጊዜ የሚፈጠር ህመምን ለማስታገስ ይረዳል ይሄ ከሴት ሴት ቢለያይም እንደሚታወቀው ሴቶች የወር አበባ ላይ በሚሆኑበት ጊዜ በጣም ራስ ምታት፣ ቁርጠት፣ ቁርጥማቶች፣ እንደዚህ አይነት የሰውነት መዳከም፣ የተለያዩ የህመም ምልክቶች አሉባቸው። አንዳንድ ሴቶች ላይ ህመሙ ጸና ይላል፣ አንዳንድ ሴቶች ላይ ቀለል የሚልበት ሁኔታ አለ። ታዲያ እንደዚህ አይነት ወቅት ላይ ስትሆኑ ሴቶች ፓፓያ መመገብ አለባችሁ። ፓፓያ በዚህ ወቅት የሚከሰቱ ህመሞችን የመቋቋም እና በዚህ ወቅት ያሉ ችግሮችን የመቅረፍ ትልቅ አቅም አለው። በዚህ ወቅት በጣም እንዳትቸገሩ፣ ይህን ወቅት በተዝናኖት እንድታልፉ ያደርጋችኋል ማለት ነው። ታዲያ እነዚህን ሁሉ ያየናቸውን ጥቅሞች የምታገኙት ፓፓያን በመመገብ ነው። ፓፓያን መቼና እንዴት እንመገበው? ፓፓያን በሁለት አይነት መንገድ መጠቀም ትችላላችሁ። በጁስ መልክ አንደኛ ፈጭታችሁ ፓፓያን መውሰድ ትችላላችሁ። ኖርማል ደግሞ ሳትፈጩ ፈጩ እንደዚሁ ፓፓያውን ቆራርጣችሁ መመገብ ትችላላችሁ። እኔ ከምትፈጩት ይልቅ ኖርማል ፓፓያውን ቆራርጣችሁ ብትመገቡ ይብለጥ ጥቅም ስለምታገኙበት እንደዛ ብታደርጉ መልካም ነው። ታዲያ ፓፓያን ምግብ ተመግባችሁ በላዩ ላይ መመገብ የለባችሁም። ምንጊዜም ፍሩቶችን፣ ፓፓያ ብቻ ሳይሆን የትኛውን ፍሩት ቶሎ ሰውነት ላይ የመበስበስ ባህሪ ስላላቸው ምግብ በልታችሁ በላዩ ላይ ፍራፍሬዎች መውሰድ የለባችሁም። ቢያንስ ምግብ ከተመገባችሁ በኋላ ከሰላሳ ደቂቃ እስከ አንድ ሰዓት መቆየት መቻል አለባችሁ። አሁን ምሳ ከተመገባችሁ ቢያንስ ከሰላሳ ደቂቃ እስከ አንድ ሰዓት ቆይታችሁ ከዛ በኋላ ፓፓያውን ብትመገቡ በደንብ ሰውነታችሁ ላይ እንዲሰራና አስፈላጊውን ግልጋሎት እንዲሰጥ ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደርጋችሁ ቤተሰብ ሁኑ። የዛሬን በዚህ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል እስከዛው በእያላችሁበት